ሪሶርስ ላይ ወይም ሀብት ላይ ነው የምንጣላው። ብዙ ጊዜ ምድር የምትሰጠን ነገር አለ። እሱን ለመካፈል በምናደርገው ግጭት እንፈጥራለን። ይሄ ወደ ትልልቅ ጦርነቶች ሊያመራ ይችላል። እንደው ላጥበበውና የእኛን ታሪካዊ ልምድ ብቻ ብወስደው እኛ ለጦርነት የሚጋብዘን ሁሌ የሚመስለኝ የስልጣን መንገዳችን ነው። አንዱ ስልጣን ወደ ስልጣን የሚወጣበትና ከስልጣን የሚወረድበት መንገድ የጉልበት መንገድ ነው። ጉልበቱን ደግሞ የምናስመሰክረው በጦርነት ነው። የኢትዮጵያ ስልጣን የአሸናፊዎች ነው በታሪክ እንደምናውቀው። እንደውም አሁን ቀጥሎ በሚወጣው ላይ በምሳሌ በሚወጣው መጽሐፍ ላይ በምሳሌ አንስቻለሁ። የኢትዮጵያን ስልጣን የነገስታቱ ዘመን የኢትዮጵያ ኦርቶዶክስ ቤተክርስቲያን አንዳንድ ደብተራዎች ደብተራ እዚ ፖዚቲቭሊ እንዲወሰድልኝ ይፈልጋለው። ደብተራዎች ሲገልጹት እንደምታማልል ቆንጆ ነው የሚያዩት። በእኛ አገር ካልቸር ቆንጆን፣ በባህላችን ቆንጆን አሸናፊ ነው የሚወስዳት፣ ጉልበት ያለው ነው የሚወስዳት። እንደዛ ነው የሚያዩት። ስለዚህ ሁሌም እንደምታማልል አድርገው ነው እንደ የሚሉት እና አሸናፊ የአሸናፊዎች ናት የኢትዮጵያ ስልጣን ብለው ነው የሚወስዱ። ስለዚህ ወደ ስልጣን መውጫው መንገዱ ሁሌ በጦርነት ስለሚሆን፣ በጦርነት የወጣ ሰው ደግሞ ተሸናፊው ተሸንፎ አይቀርም፣ ወይ በራሱ እድሜ፣ አለበለዚያ ደግሞ በልጆቹ እድሜ ያንንትን መልሶ ለመውሰድ ጥረት ያደርጋልና አንዱ እሱ ሊሆን ይችላል። ሁለተኛው ምናልባት ሰው የመኖሪያ አካባቢያችንም ራሱ ጎረቤቶቻችንን የምንመርጥበት ነባራዊ ሁኔታ የለምና የምንገኝበት አካባቢ በራሱ ለጦርነት የሚጋብዝ ነው የሚመስለኝ። ቅድም ያልኩት የሀብት ጥያቄ አለ። ስለዚህ አንዳንዴ የእኛ ነገር አጋ ማጠቀብ የበቀለ ቁልቋል የሚመስልበት አይነት ነባራዊ ሁኔታ አለው። እጅ ላይ የሆነ ነገር አለ እጅ ላይ ያለውን በሰላም እንዳትጠቀም የሚያደርግ የኖረ እንትን አለ። ውስጥ ቅድም እኛ ራሳችንን አመቻችተናል። የስልጣን መንገዳችን ጉልበት ነው። በዛ የተቀደደ መንገድ አለ። ስለዚህ ለመግቢያ ይመቻቻል። ሁሌም ይሄ ለዘመናት የኖረ እንትን ነው የሚመስለኝና አንዱ አንዱ ምክንያታችን እኔ የስልጣን መንገዳችን የተገራ አይመስለኝም እና ማህበረሰቡ ውስጥ ያለው አመለካከት እሱ ነው። መንገድ ነው ያልኩት። ስልጣን ላይ ከመጣም በኋላ የምንሄድበት መንገድ እንደየ መሪው እንትን አንዳንዱ በጣም በጣም ኃይለኛ ሊሆን ይችላል። አንዳንዱ ደግሞ ላላ ያለ ሊሆን ይችላል። እናታዊ እንትንም ሊኖረው ይችላል አንዳንዱ ንጉስ። ግን መውጫዋ ሁሌም ጉልበት አለባት። ህግ አለ፣ ግን ያ ህግ አይተረጎምም ብዙ ጊዜ በተግባር ማለት። ለምሳሌ ፍትሐ ነገስቱ አለ፣ ክብረ ነገስቱ አለ። ከነዛ ዘር እየተመዘዘ ምናምን የሚባል ህግ አለ፣ ግን ያ ህግ ብዙ ጊዜ በወረቀት ነው እንጂ ያለው ከጦር ሜዳ ነው እንትን የሚገኘው እና አሸናፊን የመምረጥ እንትን አለ። እኔ እንደዚህ የተዘጋጀ መፍትሄ አይኖረኝም። የታሪክ ተማሪ ብዙ ጊዜ ከታሪክ ልምዳችን የሚለው ነገር ሊኖረው ይችላልና፣ አንዱ አሁንም ቢሆን የስልጣን መንገዳችን መገራት አለበት ነው የምለው። እያደረ እየተገራ እየተገራ ይመጣል። ስልጣንን የምንመለከትበት መንገድ ወደ ቀና መንገድ መግባት መቻል አለበት። በእርግጥ በእኛ ሀገር ብቻ አይደለም። እነዚህ በተለምዶ በሚባለው ባላደጉ ሀገሮች ስልጣን ቅድም ወደ አልኩት ሀብት የሚያመጣ አንድ መንገድ ስለሆነ ለዛ እንትን ይሉበታል። ብዙ ብዙ የሚመኘው ቦታ ነው። ግን ያንን ወደዛ መምጫው ጉልበት ባይሆን ሰላማዊ መንገድ ቢሆን ወደዛ የሚመጣበት ሀሳብ ሸጦ ሀሳብ ገዝቶ ወይንም ተሸናንፎ። የምትሸናነፈው በግማሽ አውሬያዊ ነው አደለ? የአውሬ ባህሪ ነው አደለ? በጉልበት መሸናነፍ። ያኛውን ባህሪያችንን ብንጥለው እና በሀሳብ ዙሪያ ቢሆን፣ አለበለዚያም ይዘህ የምትመጣውን ነገር ገበያ ላይ አውጥተህ የሚሸጥ እስከሆነ ድረስ እንደሱ አይነት አመለካከት ነው ያለኝ። አንዱ መንገድ እሱ ነው። ሌላኛው መንገድ እንግዲህ ምናልባት ድህነታችንም አንዱ እንትን ይመስለኛል። ያለችን ነገር አለች፣ እሷ ላይ ነው የምንጣላው እንጂ ሌላ ሰፊ ነገር አይታይምና ድህነት አንጻራዊ ነው ሁሌም፣ ድህነት እና ይሄ መቀረፍ ቢችል በተወሰነ መልኩ ብዙ ሰው እዛ ፖለቲካ ላይ ጣቱን ከሚቀስረው ብዙ የሚሰራው ነገር አለ። ብዙ መንገዶች አሉ። ራሴን የምታረካበት በጣም ሰፋፊ መንገዶች ይኖራሉ። እና እኔ እንደው ከታሪክ የተረዳሁት የሚመስለኝ አንዱ በተቻለ መጠን ሀገርን፣ ማህበረሰብን ማሳደግ ከቻል ለስልጣን የሚሟሟተው የሰው ቁጥር እኔ ይህን ያህል እንትንም አይሆንም፣ ሰላማዊም ይሆናል፣ መንገዱም ሰላማዊ ይሆናል። ቦታው ራሱ በጣም አስጨናቂና ብዙ ማሰብ የሚጠይቅ ብዙ ጉልበት የሚፈልግ ጉልበት ስል የአዕምሮ እንትን የሚፈልግ ስለሆነ ብዙ ሰው የማይሟትበት ቦታ ሊሆን ይችላል ብዬ ነው የማስበው።